የምድር ገሃነብ የሆነችው ጋዛ ሰርጥ መንቃት፣ መጸለይ፣ መንበርከክ፣ እግዚአብሔርን መጥራት፣ ማልቀስ፣ መጮ ዛሬ ነው። አብያተ ክርስቲያናት ወደ አመድነት ተቀይረዋል። ክርስቲያኖች ከፍተኛ ጭንቀት ውስጥ ናቸው። አስክሬኖች በየሜዳው ተዘርግፈዋል። ቤተሰብ ተበትኗል። ህጻናት ያለ እድሜያቸው የሚሰሙት የጦርነት ድምፅ በየደቂቃና ሰከንዱ ያቃጭልባቸዋል። በዚህ ሰዓት አለም ከፍተኛ ጭንቀት ውስጥ ናት። ጦርነቱ ተፋፍሞ ቀጥሏል። የኢራንና የእስራኤል ጦርነት በእነሱ መሀል ብቻ አያበቃም። ሀያሉ ሀገር አሜሪካ ከባድ ቁጣ ብታሰማም ጅሮ ዳባ ልበሽ ተብላለች። የመካከለኛው ምስራቅ ጦርነት ከተባባሰ የኢትዮጵያ የወደፊት እጣ ፈንታ ምን ይሆን? መረጃውን በስፋት እንመለከታለን። ሰላም ጤና ይስጥልን፣ ውድ የቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ ንጉስ መረጃዎችን በየዕለቱ የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆንና ወቅታዊ መረጃዎችም እንድታገኙ እየጠየቅን ወደ መረጃው እናመራለን። መልካም ቆይታ። የሀገራት ጦርነት የዓለምን ፍጻሜ ከሚያመላክቱ ነገሮች ውስጥ አንዱና ዋነኛው ነው። ታዲያ አሁን ዓለማችን በከፍተኛ ጦርነት እየታመሰች ብዙዎችም ከሐዘን ተቆራኝተው ጦርነትና ስጋቱ እየተፋፋመ ቀጥሏል። ስጋቱ ኢትዮጵያንም እንደሚያካትታት እየተነገረ ነው። አሁን ጦርነት እጅግ ከባድ ነው። ቤተሰብ ሲበታተን ስክሪን በየሜዳው ሲረጋገጥ። ህጻናት ያለ ውላጅ ሜዳ ላይ ሲቀሩ ከሙሉ ሰውነታቸው ሲጎድሉ ማየት በጦርነት የሚደበቅ ነገር አይደለም። አሁን ጦርነት እጅግ መራር ነው። ከሚሰሙትና በሩቅ ከሚያዩት በላይ በውስጡ ያሉ ብዙ ይታመሙበታል። በየዕለቱ የመሳሪያ ድምፅ መስማት እጅግ ክፉ ነው። ኢትዮጵያ ላይም በዚህ ጉዳይ ስጋት እንደሚደቀን ታውቁ ኖሯል። አሁን የመጨረሻው ዘመን ከጊዜ ወደ ጊዜ በሚፈጠሩ ክስተቶች ይበልጥ እየተቃረበ ነው። የኢራንና የእስራኤል ጦርነት ዓለምን በሙሉ እያተራመሰ ነው። በርካታ ክርስቲያኖች ከፍተኛ ስቃይ ውስጥ ናቸው። አብያተ ክርስቲያናት እንዳልነበሩ ሆነው ወደ አመድነት ተቀይረዋል። እስራኤል በኢራን ኢራን ደግሞ በእስራኤል ላይ የቦምብና የኒውክሌር የሚሳይል ማት በየሰዓት እና ደቂቃው እያዘነቡ ነው ሲሰማው የሚሆነው ነገር ሁሉ በእጅጉ ያስደነግጣል። ክርስቲያኖች በሙሉ ልትጸልዩ ልትነቁ፣ በእግዚአብሔር ፊት ልትጸልዩ ስለ ጦርነቱ በእግዚአብሔር ፊት ልታለቅሱ ይገባል። ተባብሶ በቀጠለው የኢራን እስራኤል ጦርነት ተኢራን በወሰደችው የሚሳይል መልሶ የማጥቃት ዘመቻ አርባ እስራኤላውያን መጎዳታቸው ተሰምቷል። በርካቶች በዚህ ነገር ከፍተኛ ጭንቀትና ሀዘን ውስጥ ናቸው። በአንጻሩ እስራኤል ባደረሰችው ጥቃት ደግሞ ጎምቱ ባለስልጣናቱን ጨምሮ ሰዎች እንደሞቱባትና ሶስት መቶ ሀያ ሰዎች ደግሞ እንደተጎዱ ኢራን ተናግራለች። የእስራኤል ብሔራዊ አደጋ አገልግሎት ቃል አቀባይ ሚንጋ ዴቪድ ጥቃቱን አስመልክተው ሲናገሩ ኢራን መኖሪያ ቤቶችን ኢላማ አድርጋ በወሰደችው የሚሳይል ጥቃት ሁለት ሰዎች ህይወታቸው ሲቀጠፍ ሌሎች አስራ ዘጠኝ ሰዎች ደግሞ ተጎድተዋል ብለዋል። ከተጎጂዎች መካከልም ሶስቱ ከባድ ጉዳት የደረሰባቸው ናቸውም ያሉም ሲሆን የሁለቱ ሀገራት ግጭት ያሳሰበው የተባበሩት መንግስታት የጸጥታ ምክር ቤት አስቸኳይ ስብሰባውን እያካሄደም ይገኛል። የፖለቲካ ተንታኞች ኢራን እየሰጠች እያደረገችው ያለው ቀለል ያለ አጸፋዊ እርምጃ እንጂ ከዚህ የከፋ ጥቃት ልታደርስ ትችላለች ይላሉ። አያይዘውም የጠቅላይ ሚኒስትር ቢናሚን ኔታውን ፍላጎት አሜሪካ በዚህ ግጭት ውስጥ እንድትገባ ማድረግና በኢራን ያገዛዝ ለውጥም ማምጣት ነው ሲሉም ይደመጣሉ። በእስራኤል የአሜሪካ አምባሳደር ማይክ ካቤ በበኩላቸው ኢራን በወሰደችው የሚሳይል ጥቃት አምስት ጊዜ ወደ መጠለያ መግባታቸውን ተናግረው ህዝቡ ከመጠለያ አካባቢዎችም እንዳይርቅ የእስራኤል ባለስልጣናትም እንደተናገሩ አምባሳደሩም ጠቅሰዋል። ታዲያ በዚህ ጥቃት በርካታ ቤተ ክርስቲያናት እየወደሙ በርካታ ክርስቲያኖች እየሞቱና እጅግ አሰቃቂና ዘግናኝ በሆነው ጦርነትም እጅግ እያዘኑ ይገኛሉ። በአማስና እስራኤል በተራዘመ ጦርነት ምክንያት በ365 ስኩዌር ኪሎ ሜትር በ40 ኪሎ ሜትር የባህር ርዝማኔ ክልል ውስጥ የምትገኘው ከ2 ሚሊዮን በላይ ዜጎችም ይኖርባታል የተባለችው ጋዛ ሰርጥ የምድር ገሃነብ እየተባለች ይገኛል። እስራኤል የአማስን መሪዎች ላይ ያነጣጠረ እያለችም በምትፈጸማቸው ንጹሃንን ከታጣቂዎች ያለየ ጥቃትና በሰማይ የቦምብ ድፍ በመጠኑም በመጠኑ እጅግ አስከፊ የሰው ሕይወትም ተቀጥፎበታል። ከዚህ በተጨማሪ ጦርነት ከተጀመረበት ጊዜ አንስቶ እስራኤል ባደረሰችው ጥቃትም በጋዛ ያሉ ብዙ በርካታ በዩኔስኮ የተመዘገቡ የእምነት ስፍራዎች፣ ታሪካዊ ቦታዎች፣ መስጊዶችና ቤተ ክርስቲያኖችም ወደ ፍርስራሽ አመድነትም ተቀይረው ይገኙባታል። ከነዚህም በእስራኤል ድሮኖች ከወደሙ የእምነት ስፍራዎች መካከልም በዓለም ላይ ካሉ ጥንታዊ ቤተ ክርስቲያናት አንዱ እንደሆነ የሚታመነው በአራት መቶ አመተ ምህረት አካባቢ በቅዱስ ፓርፊያስ ራሱ ባሰራው ቤተ ክርስቲያን መሰረት ላይ እንደታነጽ የሚነገርለት በዓለም ላይ ካሉ ጥንታዊ ቤተክርስቲያናት አንዱ የሆነው በዓለም ሶስተኛው ጥንታዊ ቤተክርስቲያን ይጠቀሳል። ለመሆኑ ቅዱስ ፓርፊያስ ግን ማን ነው? በተሰሎንቄ ከሚኖሩ ጥሩ ኑሮ ካለው ቤተሰብ የተገኘውና ሀብት ንብረቱን ባለጠግነቱን በክርስቶስ ፍቅር ያስበለጠው የክርስትና ሃይማኖትን ለመከተል ሀብቱን ትቶ ነበር። በኋላም የመጀመሪያ የጋዛ ጳጳስ ሆኖ በስሙ የተጠራውን ቤተክርስቲያን ሰራ። እንደ አብዛኞቹ ቅዱሳን ሁሉ ስለ ህይወቱ ታሪክም ተጽፎለታል። ስለ ድርጊቶቹና ታምራቶቹ ብዙ ዝርዝሮችን የጋዛ ክርስቲያን ማህበረሰብ ዘንድሮም ትልቅ ትልቅ ክብር ይሰጠዋል። በ420 ዓም ሞቷል ተብሎ በሚታመነው በቀድሞ የጋዛ ኤጲስቆጳስ ስም የተሰየመው የቤተ ክርስቲያን አርፎበታል ተብሎ በሚታመንበት ቦታ የተገነባ ሲሆን አሁን ያለው መቃብርም በ 12 ተኛው ክፍለ ዘመን ላይም ልክ እንደ ብዙ የመስቀል ዘመን አወቃቀሮች በሚያስደንቅ ሁኔታ ያጌጠና በወፍራም በተጠናከሩ ግድግዳዎችም እንደተገነባ ታሪኩ ያሳያል። ይህ ባዓለም ሶስተኛ ጥንታዊ ቤተክርስቲያን ክርስቲያን ነው ተብሎ የሚታሰበው ቤተ ክርስቲያን ዛሬ ላይ የለም። በእስራኤል ሚሳኤል ተመቷል። በውስጡም የያዛቸው ታሪኮቹ ቅርስና መዛግ መልእክቶቹን እንደያዘ ወደ አመድነትም ተቀይሯል። የቤተ ክርስቲያኒቱ መሪዎች ጉዳዩን በተመለከተ መግለጫ ያወጡ ሲሆን የጋዛ ሕዝብ በአያቶቻቸው ምድር ለትውልድ የኖሩ ቤተሰቦች በግዞት መገደድ የለባቸውም፣ የተረፈውን ቤታቸውን፣ ቅርሶቻቸውንና የማንነት መገለጫ በሆነው ምድር ላይ የመቆየት መብታቸውን ሊነጠቁ አይገባም ያሉም ሲሆን አክለውም የኢየሩሳሌም አብያተ ክርስቲያናት እንደ ክርስቲያን በጋዛ ሕዝብ ለሚደርስባቸው መከራ ግዴለሾች ሊሆኑ እንደማይችሉ ወንጌል የሰውን ልጅ ሁሉ ክብር እንድንጠብቅ ያዝናል እና የዓለም አቀፉ ማህበረሰብ በጋዛ ያለውን ሰብአዊ አደጋ ለመግታትም አፋጣኝና ቁራጥ እርምጃ እንዲወስድም ያሳስባሉ። የሰው ልጅ ህይወት ቅድስናና፣ መከላከያ የሌላቸውን የመጠበቅ የሞራል ግዴታ ከጥፋትና ተስፋ መቁረጥ የበለጡም ተስፋ የቆረጡ ሰዎች አፋጣኝ፣ ያልተገደበ ሰብአዊ እርዳታ እንዲደረግም እንጠይቃለን፣ ያሉት መሪዎችም ልመናቸውን በእምነትና በተስፋ መልእክታቸውንም ሲያጠቃልሉ የኢየሩሳሌም ቤተ ክርስቲያን መሪዎችም ላዘኑት መጽናናት፣ ለቆሰሉት ፈውስና መከራ ቢደርስባቸውም በአገራቸው ለሚቀሩት ጽናትን ሊሆን ተመኝተውላቸዋል። ታዲያ ይህ ጉዳይ እንዴት ለኢትዮጵያ ስጋት ሊሆን ይችላል? የመካከለኛው ምስራቅ ጦርነት ከተባባሰ ለኢትዮጵያ የወደፊት እጣፈንታ ይዞ ይመጣ ይሆን? በእስራኤልና በኢራን መካከል ውጥረት መጀመሩን ስንሰማ በርካቶቻችን የመካከለኛው ምስራቅ ቀጠና ሰላም በድጋሚ ፈተና ውስጥ መውደቁን ተረድተናል። የግጭት እየተባባሰ ከቀጠለና ሌሎች የመካከለኛው ምስራቅ አገራት አልፎ ተርፎም ዓለም አቀፍ ኃይሎችም ከተሳተፉበት ውጤቱ የከፋ ሊሆን እንደሚችል ግልጽ ነው። ኢትዮጵያን ብትሆን በዚህ ውጥረት ውስጥ ቀጥተኛ ተሳታፊ ባትሆንም በጂ ፖለቲካዊ የአቀማመጫዋ ምክንያት ከፍተኛ ስጋቶችም ይደቀኑባታል። ይህንን ለመተንበይ የግድ ኢንተርናሽናል ሪሌሽን አናላይስት ወይም ደግሞ ጂኦፖለቲካን መሆን አይጠበቅም ብዬ አምናለሁ። እንደ ኔ እንደኔ የመካከለኛው ምስራቅ ቀጠና ጦርነት ከተባባሰ ለኢትዮጵያ ስጋት ይሆናሉ ብዬ ከማምንባቸው ነገሮች ውስጥ አንደኛው የቀይ ባህር የንግድ መስመር አደጋ ላይ መውደቅና የዋጋ መጨመር ነው። ይህም የኢትዮጵያ የውጭ ንግድ ከ95 ፐርሰንት በላይ በሚከናወነው በቀይ ባህር በኩል በመሆኑ ግጭቱ ከተባባሰ እንደ ባብኤል ማንደብ ያሉ ወሳኝ የባህር መር መንገዶችም በጦርነት ሊታወቁ ይችላሉ። የሸቀጦች ኢምፖርት መዘግየት፣ የጭነት ዋጋ ከፍ ማለት እና ለንግድ የሚያስፈልገው የኢንሹራንስ ዋጋ በከፍተኛ ሁኔታ መጨመር የመሳሰሉ ስጋቶችም ያስፈራል። ይህ ከሆነ ደግሞ በሀገራችን ውስጥ የዋጋ ንረት ከመባባስ አልፎ የንግድ ልውጦችንም ሽባ ያደርጋቸዋል። ሁለተኛው ቀጠናዊ አለመረጋጋት መስፋፋት ይመስለኛል። ይህ እንደ ሳውዲ አረቢያ፣ ቱርክ፣ ግብጽ፣ ኢራን የመሳሰሉ ኃይሎች በአፍሪካ ቀንድ ውስጥም ባሉ ተዋናዮች ወይም ደግሞ ታጣቂ ቡድኖች በኩል ተጽዕኖ ለማሳደር ሊሞክሩ ይችላሉ ይህም የኢትዮጵያን የውስጥ ግጭት በማባባስ የብሔርና የፖለቲካ ውጥረቶችን በመጨመር የሀገራችንን ሰላምና መረጋጋት በከፍተኛ ሁኔታ አደጋ ላይ ይጥላል ብዬ አስባለሁ። የቀይ ባህር ክልልም በወታደራዊ ኃይል የመሙላት እድሉም እጅግ ይጨምራል። ሶስተኛው የሰብአዊ ቀውስና የስደተኞች ፍሰት መጨመር ነው። ይህም በመካከለኛው ምስራቅ ግጭት ሲባባስ በርካታ ሰዎች ከቀያቸው ይፈናቀላሉ። ኢትዮጵያ ቀድሞንም ከፍተኛ ቁጥር ያላቸውን ስደተኞች የምታስተናግድ በመሆኗ አዳዲስ ፍልሰተኞችን የመንግስት ሀብትና አቅም የበለጠም ሊፈትኑት ይችላሉ ያለው በኢኮኖሚና ኢንቨስትመንት ላይ የሚያደርሰው ተጽዕኖ ነው። ኢትዮጵያ ውስጥ በኢንቨስትመንት የተሰማሩ የመካከለኛው ምስራቅ አገራት ኩባንያዎች የቀጠናው ግጭት ከባድ እየሆነ ከቀጠለ፣ ባለሀብታዎች ከአደጋ ስጋት የተነሳ ኢንቨስትመንቶቻቸውን ሊቀንሱ ወይም ደግሞ ሊያቆሙ ይችላሉ። ሌላው የቀጠናው ስጋት ከመጨመር ጋር ተያይዞ መንግስት ለመከላከል የሚውሉ ወጪዎችን ሊያሳድግ ስለሚችልም ለልማት ፕሮጀክቶች ሊውል የሚችለውን ሀብት ሊቀንስ ይችላል። ምናልባት ደግሞ ይህ ሁኔታ ኢትዮጵያ የጂኦፖለቲካዊ ጠቀሜታዋን እንድታሳይና የባህር በር ፍላጎቷን በዓለም አቀፍ ደረጃ ትኩረት እንድታገኝ እድል ሊሆንም ይችላል፤ የሚሉ መረጃዎች በስፋት እየተጋሩ ይገኛሉ። እናንተስ በዚህ ጉዳይ ላይ ለኢትዮጵያ ስጋት የሚሆነው ጉዳይ ምንድን ነው? ሀሳባችሁን ኮመንት ላይ ያስቀምጡልን። በተያያዘው መረጃችን ደግሞ እስራኤል በኢራን ላይ ታሪካዊ ጥቃት መፈጸሟን ተከትለው የአሜሪካው ፕሬዝደንት ዶናልድ ትራምፕ መላው ዓለም ያስደነገጠና ቁጣ የተሞላበት መግለጫ አውጥተዋል። ትራምፕ የኢራን ባለስልጣናት በቀጥታ ሙታን በማለት የጠሯቸው ሲሆን አገዛዙ በአስቸኳይ የኒውክሌር ስምምነት ካልፈረመ ከአሁኑ የከፋ እልቂትና ውድመት እንደሚጠብቀው በይፋ ዝተዋል። ተገልጿል። ትራምፕ በማህበራዊ ትስስር ገጻቸው ትሩስ ሶሻል ላይ ባሰራጩት መልእክትም ንዴታቸውን በግልጽ አስቀምጠዋል። ለኢራን ስምምነት እንድትፈጽም እድል ከድል በኋላ ሰጥቻታለሁ ዝም ብላችሁ ፈጽሙት በማለት በጠንካራ ቃላትም ነገሪያቸው ነበር፣ ግን ያደርጉት አልቻሉም ሲሉም ጽፈዋል። ማስጠንቀቂያቸውን ወደ ዛቻ የቀየሩት ትራምፕም በድፍረት ይናገሩ የነበሩ አንዳንድ ኢራን ጽንፈኞች ምን ሊመጣባቸው እንደሚችል አላውቅም ነበር። አሁን ሁሉም ሙታን ናቸው፣ ሁኔታውም ከዚህ በላይ መክፋቱ አይቀርም በማለት አስደንጋጭ ቃላትን ተጠቅመዋል። ትራምፕ ኢራን ሲሆን የአሜሪካና የእስራኤል ወታደራዊ አቅም እንደተገነዘበችውም ገልጸዋል። የሚያውቁት ከጠበቁት ወይም ደግሞ ከተነገራቸው ከማንኛውም ነገር የከፋ እንደሚሆንም ነግረዋቸዋል። አሜሪካ በዓለም ላይ ምርጡና ገዳዩን ወታደራዊ መሳሪያ እንደምትሰራ እስራኤልም ከነዚህ መሳሪያዎቹ ብዙ እንዳላት እንዳላትና ተጨማሪ መንገድ ላይ እንደሆነ እነግራቸው ነበር እነሱም እንዴት እንደሚጠቀሙበት ያውቃሉም ብለዋል። ይህ የትራምፕ መግለጫ የመጣውም እስራኤል የኢራን ኒውክሊየር ማበልጸጊያ ጣቢያዎችንና የሚሳኤል ማዕከላት ላይ ያነጣጠረ ከባድ የአየር ድብደባ መፈጸሟ ከተሰማ ከተማ ነው። በጥቃቱ የኢራን አቤቷ የጠበቃ ጀነራል ሁሴን ሳላሚን ጨምሮ በርካታ ከፍተኛ አዛዦች መገደላቸው ተዘግቧል። ትራምፕ በመልእክታቸው ኢራን እንድትደራደር የመጨረሻ ጥሪ አቅርበዋል። አስቀድሞም ታላቅ ሞትና ውድመት ደርሷል። ነገር ግን የነን እልቂት ለማስቆም አሁንም ጊዜ አለ። ቀጣዮቹ ጥቂቶቹ የበለጠ አሰቃቂ ይሆናሉ። ኢራን ምንም ሳይቀር ከሞዶማ በፊት ስምምነት መፈጸም አለባት። ከዚህ በላይ ሞት ይብቃ፣ ከዚህ በላይ ውድመት ይብቃ። በጣም ከመዘግየቱ በፊት አሁኑኑ ፈጽሙት ሲሉ መልእክታቸውን ደምድመዋል። ወደ ተመልካቾቻችን ለሳሱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።